ወይዘሮ ማርታ ያየችውን ማመን አቃታት። አቶ ደረጀ ሰላም የሰጠችውን የዲኤንኤ ወረቀት ይዞ ሊያነብ እየገጣጠመ ሳለ ያየችው ማርታ ግን ከቆሻሻ እንደተጣለ ነበር። ከየት መጥቶ ነው እያለ ነበረ። ልዩ ውሃ ከመኪና ውስጥ አምጥታ ምንድን ነው ወረቀት ይዘሽው መጣሽ እያላት ነበር። አዎ ብላ እስኪ ምንድን ነው ስትል አይ ሰላም ሰታኝ እኮ ከቆሻሻውን ትንጋ አገኘሁት ብላ፣ ከዛ አለ ለአንብበው እስኪ ብዬ እንግሊዘኛ ነው ስላለች፣ ለዛ ነው ይላል። ይሄን ያየች ወረቀቱ ዝም ብላ ነበር፣ እንዲህ ሲገጣጥመው የቀደደች ወረቀት ነው ማርታ። ይሄን ያየች ማርታ የምትገባበት ቅጡ ጠፋት። ምንድን ነው ማለት መደናገጧ ቀጥሏል። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል 11 ተለቀቀ። ወደ ክፍላችን ስንመለስ የተጣለውን የዲኤንኤ ወረቀት ልጁን ዳጣን ሊያመጣት መስቷል ብሎ ሊያመጣት ሲሄድ ወረቀቱን አንስታ ከቆሻሻ ኪችን አግኝታ ሰላም ለሱ ነበረ እየሰጠችው ማለት ነው፣ ለአቶ ደረጀ። አቶ ደረጀም ያንን እየተቀበላት ነበረ ያለቀው ማለት ነው። ደረጀም ልጁን ማነች ሊያመጣ ዳጣን ቀጥታ ወረቀት ይዞ ነበረ ይዞ የሄደው ማለት ነው። እንግዲህ ወደዚህኛው ፓርቲ ስንመጣ ማለት ነው እንግዲህ ዳጣ ወደነ ምሳሌ ጋር በመሄድ ልጅ የበዝበት ለማሄዳ ማ አትቀርም ብሎ በሌሊት ነበረ ማታ ቀጥታ የሄደው ማለት ነው። ይሄንን እንትን ያለ እንግዲህ አባት ይዟት እየመጣ ሳለ ሁሉንም ነገር እያወራ ነበር። እኔ ደበረኝ አንቺ አባትሽ ቤት አይደል እንዴ? ለምንድን ትውጫለች? እንደዚህ ብሎ እየተቆጣን ነበር። እኔ በጣም ሰለቸችኝ እንዴ፣ ምንም ሳላደርጋት ሁልጊዜ እንደዚህ ነው ምትለኝ። እኔ በጣም እወዳታለሁ እያለች ለአባቷ ለአቶ ደረጀ እያነገረችው ነበረ አቶ ደረጀም ቢሆንም እህቶች ናቸው ደግሞ እንዴት እያለ እየመከራት፣ እኔ ግን እናቴ ማወቅ ፈልጋለሁ ብታይ ይህን ጥያቄ እኮ ጊዜው ሲደርስ መቼ ነው ከዚህ ሁሉ እኮ እህታቸው መሆኑን ቢያውቁ እንደዚህ አታደርገኝም። ስለዚህ መቼ ነው አንተ በቃ እውነቱን የምታውቀው? እያለ ጊዜው ሲደርስ እሱ ቀስ ብሎ እያላት ነበረ። እንግዲህ ዳጣንም ይዞት እየመጣ ሳለ እሷም ይዟት መጥቶ ነበር። ይሄንን ብሎ ሳለ እንግዲህ አቶ ደረጀም ሁሉንም ነገር ካደረገ በኋላ ቀጥታ ወደ ክላስ ነው ይዟት የገባው ማለት ነው። ኤቪንም ነይ በማለት ሁለታቸውንም አቁሞ እዛው ከበር ከቤት ነበረ። ሶስተኛ ውሃም ነበረች። ና ውሃን ሳታስፈልጊም ውጭ ለጊዜው በማለት በሩን ዘግቶ አቁሙ እየጠየቃቸው ነበረ እንግዲህ ውሸታሟ ውሸታሟ ኤቢ ስትቀባጥር ሰድባይ ነው። እንዲህ አርጋ ነው። አንተ እኔ ነው የምታምነው ወይስ እሷን ነው? ለሰው እሷ ባለጌ ነች ዱርዬ ነች እያለች ስትል አዎናት እ አዎናት ሲል በጣም ስሜታዊ ትሆናለች። ዳጣም ስሜቷን መቆጣጠር እያቅታታል ማለት ነው። ይህን እያሳለ በጣም እየተናደደ ነበረ ማለት ነው። ይህንም ብሎ እንግዲህ አቶ ደረጀም ሁሉንም ነገር እንትም ነበር እንግዲህ ኤቢ መጀመሪያ እናቷ ከመኝታ ክላስ ስለነበረች ሊያመጣት ሄዷል እያላት ስትላት ነበር። እሷ ግን በመምጣቷ ስለምትናደድ አየሽ፣ እኔ ግን ውጭ ብሄድ በዚህ ሰዓት ሂዷ አያመጣኝም እያለች እየቀናኝ ነበር። እንደዚህ አትበይ አሁንስ ኤቢ እያለች እናትየዋ በጣም መልካም ሰው ናት ማርታ ማለት ነው እያለቻት ነበረ ማለት ነው። እንግዲህ እሷ የሚሏት አት አትሰማም ኤቢ ቀናተኛዋ። እንግዲህ ናታንን ትቀማኛለች ብላ በክፋት የታጠረችው ኤቢ ማለት ነው ብዙ ነገር እያለች ነው የምትገኘው። አሁን ላይ እንግዲህ ሁለቱንም አቁሟቸው ክላስ አስገብቶ ቢጠይቃትም እሷ ናት እንደዚህ እኔ ምንም አላደረግኳት እያለች ውሸቷን እየዋሸች ትገኛለች። ሁለቱንም እየተቆጣ ሳለ እሷ ግን ውሸቷን አሁንም፣ እንደዚህ ከአሁን በኋላ ቀጥቅጨ ወደ ቦታሽ ትመለሻለሽ፣ እምቢ ካልሽ አሁን ትልቁ ነሽ መመታ ትፈለግሽ፣ በቀበቶ የገርፍሻለሁ እያላት ነበረ ማለት ነው እሷ ግን እሷ ብዙ ነገር አድርጋለች። ደግሞ የውሸቷ ፊቷ እንኳን ሆና ወርቅ ማየን ወርቅ ምን እያለች ራሷ የሰረቀችው የውሸቷ ምልክት ብዙ ብዙ ስትል ነበረ። በጣም ነው የምትገርመው። ግን ማነች እንደዛ እንኳን አድርጋት ዳጣ በደስታ ነው አባቴ። ግን እንደዚህ በዚህ የመጣኸው እንደ ልጅ አይደለሽ እንደ ሲላት ግን ደስታ ነው ሁሉንም ረስታ እንትን የምትለው በቃ ከአሁን በኋላ ለሚፈጠሩ ነገሮች ንገሪኝ እያላት ነበረ። እሱ ምን የማቀሳሰር ደስ አይለኝም የምት እያለ ነበር እና እሷም ይህንኑ ያለችው ውጪ አንቺ ብሎ እያለቀሰ ይወታ እዚህ ይችኛይቱ ላይ እየተቆጣት ነበረ። ውጭ ካላ በኋላ ይችኛይቱም እንግዲህ ለምን ተቆጣይ ብላ ብቻዋን አንቺ ምንም አይጽጽትሽ እሷ እንደዚህ ማድረግ ምን አደረገች እያለ አባትየው መልካምም ነገር እየመከራት ነበረ። እሷ ግን ልትረዳም ሊገባትም አልቻለም ማለት ነው። ይሄንን እያለ ሳለ እንግዲህ አሁን ላይ ያለች ሁኔታ በጣም የሚገርም ነው። ኤቢ ማለት ነው አሁን እየተጸጸተይም እያለቀሰችም ትገኛለች። እንግዲህ አቶ ደረጀም ያለበት ሁኔታ ሁን እናም ውሀም ተጨንቃለች። ተጨንቃ ወደ ናታን ክላስ በመሄድ ምን ሆነች ነው ፊትሽን እየዘፈዘፍሽው ቢላትም ዳጣንና ውሀን አባቴ ሊገርፋቸው ነው ሲል በቃ አንቺን አይገርፍሽም ግን እኮ ደግሞ ድምፅ የለም እያለች ተጨንቃለች። ሊገርፋችሁ ነው ወይ ሲል ውጭ ብሏል ሲያባርራ ማለት ነው እና ወደ ዳጣ ይቺ ውሸታም ኤቢ እንግዲህ ስትዋሽ ስታስመስል ፍቅረኛዋንም እዚህ ይዛ እየመጣች ብዙም ከይ- ነው የምታወራው። መቼም ፊልም ማለት ነው። ፍቅረኛዋንም አንጥታ ውሃንም ታባልጋታለች። በባለፈውም የማየን ወርቅ ብላ ጸጥ አለች። ምክንያቱም ውሸቷ እዝን ላይ ለየ ወርቁን ስትል ወርቋ ከፖርሶ ውስጥ እየተገኘው እራሷ የሰረቀችውና የደበቀችው ኤቢ ስለሆነች ሁሉም ውሸታም እንደሆነች እና ለምንድን ነው እንደዚህ የምታደረግ፣ በምን ተጣላችሁ ሲል ሁሌም ውጪ እንደዚህ ነው የሚያደርጋ ሲል እሷ ባለጊዜ ማልደግመው ስድብ ስለሰደበች ነው እያለች ውሸቷን ስደረድር ነበር። እንግዲህ ይሄንን ስትል አባትየው ስለተረዳት የልጅቱን ውሸት ወርቅ ብላ ራሱንትን ስትል ውጪ በማለት ዳጣን ያስወጣታል። ዳጣም ብቻዋን ቁጭ ብላ እያለቀሰች ነበረ። ስታለቅስም ውሃን መታ መጀመሪያ ከንትና ጋር ካርታን እንጫወት እያላት ነበረ ከናታን ጋር ግን፣ እሷ ስለደበራትም ከሱም ጋር ሆና ትመጣለች። ከዛም እንግዲህ ዳጣ እያለቀሰይ ስለነበረ አንቺ ካለቀሽ እኔም አለቅሳለሁኝ አታልቅሽ እያለ ዳጣ ስለከፋት ያላደረገችውን አደረግሽ ስላለቻት በጣም ታለቅስ ነበረም። እናም የዚህ ጊዜ ውሃም በጣም ታዝንና አታልቅሺ፣ በቃ አባዬ እኮ ሁላችንንም ስናጠፋ ይገርፈናል እያለቻት ነበረ። ዳጣ ማነች ውሃ ውሃ የዋሀ ማለት ነው። እና ይህን እያለቻት ሳለ በጣም ተከፍታለች። እሷም እንግዲህ አቶ ደረጀም ልጅቷን በምክርም በውቅርም እያላት እየመከራት ነበርና በጣም ያሳዝናል ሁሉም ነገር ማለት ነው። ዳጣ እንግዲህ አሁን ላይ አባትየው አቶ ደረጀ መጥቶ ዳጣን ነይ ቶሎ ብሎ ያናግራታል። እኔ አንቺ እንዳላደረግሽ እንደማታጠፊ አውቃለሁ። እውነትህና አባቴ ተረድተኸኛል? አዎ። እና አይዞሽ በቃ ሁሉንም ነገር የምታደርገውን ና የምትልሽን ለእኔ አምጥተሽን ቢካለኝ ንገሪኝ። ቤት ለቀሽ ሁለተኛ እሚባል እንዳትጠፊ። አባትሽን ቤት ጥለሽ የት ነው ምትሄጂው? ስላላት እኔ ማቀሳሰር እንደዛ ነገር አይመቸኝም እያለች ነበረ ማለት ነው። እንግዲህ እሷም መታንትን ስላለች ሀሳቧን የቀየረችው ሰላምም አሁን ደስ ብሏታል። እናታንም ስለመጣች ሁላቸውም ቤቱ ደስ ብሏቸዋል ማለት ነው እንግዲህ ከዛች ከተጠንቀቂያት እያለች ባንድ ሆነው ከሰላምዬ ጋራ አንድ ላይ ቁጭ ብለው ነበረ። ምንድን ነው እንደዛ እንትን ያስባለች በጣም ብለሽ ነበር። እስኪ እንደው ዛሬ ስለ ህይወትሽ አውሪኝ፣ ስለ እናትሽ እያለቻት፣ ስለ እናቴ ምን ላውራሽ? እንደ ሁልጊዜ እንደ ስትኛለሽ ምን ላውራሽ እያለኝ ነበር እና አውሪኝ ብላት ትይዛታለች ማለት ነው እኔ እናቴ እያለች ልታወራ ስትል ደግሞ የአባቷን ታስታውሳለች። ምንም ነገር እንትን እንዳትይ ሁለተኛ ደግሞ እዝ እንትን ያለውን እያለኝ ነበርና ሁለቱም እየተጫወቱ እንትን እያለች ነበረ። የዚህ ጊዜ ወይዘሮ ማርታም አንድ ላይ በነበሩ ጊዜ መጀመሪያ በባለፈም ጸጉርሽን ልቆርጥ ነበር፣ ምንድን ነው ከአንቺ የምትፈልገው? ሁለተኛ ደግሞ ማበጠሪያ፣ የጸጉር ማበጠሪያን አምጪ ስትላትም እኔ እኮ በባለፈው አምጭ ብላኝ ገና ስጀምር አምጩ ላበጥር ብላኝ ሰጥኋት እያለኝ ነበር ለምንድን ነው የምትሰጫ ደግሞ ማበጠሪያው የራሴ እኮ ነው ብላት አለ ይሄኔ እንጃ እኔ እኮ ከእሷ ጋር ራሱ አልገዋጋል ክላሷ ስገባ ሂጅ ታጥበሽ ነኝ ነው የምትለኝ ስለዚህ እኔ ራሱ እንዴት እንደ ስጭኝ እንዳለችኝ ይገርሞኛል ማበጠሪያውን እያለች ነው ምክንያቱም እሷ የፈለገችው የጸጉር ደኤንኤዋን እና ሙናዋን ለመውሰድ ለመውሰር ነበርና ማለት ነው እናም ይሄንን ብላት ሳለ ተነስታ ትሄዳለች። እሷና እሷ እያወሩ ነው። ሁለተኛ ለማንኛውም ተጠንቀቂያት እያለቻት ነው። ምን ግን ከኔ ትፈልጋለች? እያለ ቢሆንም በባለፈው እንደዛ አድርጋለይ፣ ስለዚህ አሁን መጠንቀቅ አለብሽ እያለቻት ነበረ፣ ማለት ነው ሰላምዬ፣ ለእሷ ማለት ነው። እንግዲህ እንደዚ እያለቻት እሺ እያለች ነበረ። እኔ ምንም ሳላደርጋል ነው እያለች ወይዘሮ ማርታ ከድንገት ትመጣለች። ከድንገት ስትመጣ በአንድ ስታገኛቸው ወይ እናትና ልጅ ትመስላላችሁ ትላለች። የዚ ጊዜ እውነት እያለች በደስታ በፈገግታ ዳጣ ትመለከታለች። እሷን ማለት ነው። እንደዚ ስትላት ደስ ይላታል። ይሄም ባለቻት ጊዜ በቃ በደስታ ትወጣለች። ይመስላል እናቴ ትመስላለች እያለች ነበረ። እንግዲህ ይህን እየተጫወቱ በመቀዳ ሳለ እሷም ስትመጣበት በቃ እኔ እንትን ላምጣ ማን ነው ሻይ ሻይ ላምጣልሽ፣ ስቡና እያለቻት በቃ ሻይ አምጪልኝ እያለቻት ነበር እና ሻይ ልታፈላላት ተነስታ ትሄዳለች። በድንጋጤ ማለት ነው። ምክንያቱም ሰላምን እዚህ ጋር ማየት ያለብን እናትዋናት ማለት ነው። እናም ይሄን እያለቻት ሳለ ተነስታ ትሄዳለች ማለት ነው። ተነስታ በምትሄድ ጊዜ አሁን ላይ እሷም ከድንገት ሲወጣ ናታንን ትጠራዋለች። ናታን ና ቶሎ ሻይ ላፍላለሁ ብትለውም እኔ ጥናት ላይ ነኝ ዛሬ እኮ በቃ አልመጣም ብትለውም ዛሬ አዲስ መጽሐፍ እያነበጠናው ስለሆነ ነው አንተ ያልቅም እያለችው ነበርና፣ እንግዲህ እሷም ይሄንን ብላት ለትዬ እያፈላሁ ነው እያለቻት ነበረ። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ውጭ እንግዲህ ወጥቷልና ልጆችንም ሲያይ ውሃና ጓደኛዋ ምጥን ማለት ነው። በአንድ እረፍት ወጥተው እየጋበዛቸው ነበር። ሳይና ኬጌን ጋብዟቸው ወረቀቱን ይዞታል እና እሷን በመኪና ይዟት እየመጣ ነው። ወረቀቱም አብሮት ነበረ። ያም ሰላም የሰጠችው የናሙና የዲኤንኤ ውጤት የተቀደደው ማለት ነው። ከመኪናው ውስጥ ሆኖ እሱን ይዘው እየመጣ ነው ወደ ዳጣና ወይዘሮ ዘሮ ማርታ ጋር ስንሄድ እንደዚህ ስላለቻት እናትና ልጅ ትታ እያለ ነበር። ግን አባትሽ ደውሎ ልሻቃል ሲሳይ እያለቻ ነው። ድንግጥ ትልና አባቴ አይደውልም፣ ሚስቱን እየፈራ ነው መሰለኝ እትላለች እኮ ይፈራል እንጂ ትላታለች። የዚህም ጊዜ አንቺ ግን ብትሆኝ ምን ታደርጊያለሽ ትላታለች። ድንግጥ ትላለችና ወይዘሮ ማርታ እንዴ እንዴት እኔ እኔማ ብሆን እኔ ምን ደስም ትላለህ? እኔማ ብሆን እንዴት ልጅ ብትሆን አስበሽዋል? አሁን አንቺ ለምሳሌ እኔ ልጅሽ ብሆን እንደዛ ቢያደርግ ባለቤት ስታ አንቺ አስበሽዋል? ደረጀ በእኔ ላይ ሌላ ሴት ጋር ቢሄድ በጣም ነው የምጣለው። በጣም እያለች ነው ድንግጥ ትላለች። የዚህ ጊዜ ዳጣም የምትሰጣት መልሶቹ በጣም ግራ ስለገባት፣ በጣም ትደናገጣለች። ይህንን ስትላት እሷ ግን ብልጥና ጎበዝ ናትና፣ እሱማ ልክ ነሽ። አንቺም ለትዳርሽ ቢሆን ታማኝ መሆን አለብሽ። እንደዛ ቢያደርግ ባልሽ ፍጹም እንዳት እንዳት ግን እኮ ቤታቸው እንደዚህ እንትን ይላል እኮ። የሁሉም ሰው አቀባበል እናም የሁሉም ሰው አቀባበል አንድ አይደለም። ስለዚህ አሁን ደረጀ ከሌላ ሴት ጋር እንትን ቢል የመጨረሻ እንጣላለን እያለቻት ነበርና ትደነግጣለች። እንደዚህ ቢያደርግ አንቺም ለትዳርሽ እንደዚህ ቢያደርግ ባለቤትሽ እንደዚህ እንትናትል ግን እኮ ልጆቹ እንደዚህ ትዳራቸውን ትንካለ ስትላ፣ አንቺ ልጅ አንዳንዴ ግን የሆነ አዋቂ ነች ትላታለች። አዋዋቃለሁ እያለች አልነበረና ያው እኮ እንትን አላልኩ የማለፊያውን እንትና አልሰጠኝ አለች አሉ እንጂ አልፌ ነበረ እያለቻት ነበረ ማለት ነው። በቃ ቀጣይ አመት ትምህርት መስከረም ላይ ትገቢያለሽ፣ ትማሪያለሽ ስትላት፣ አለ ይመቻችልሻል ስትላት፣ ደስ ይላታል። እውነትሽን ነው ትይ ስትላት፣ አዎ ትላታለች፣ ደስ ይላታል። አለ እንግዲህ አቶ ደረጀ ደግሞ ደስ ትላላችሁ እያለ እሱም ይመጣል ማለት ነው። እዛ ከመጣ በኋላም እንግዲህ ወረቀቱንም ይዟል እና በአንድ ተሰብስበው ሳለ ደህና ናችሁ እያለ ሁሉንም ሰላም ብሎ ቁጭ ብሎ፣ እሷም ይህን ወረቀት ይየው መጥቻለሁ። ምንድን ነው ይዘ መጣሽ? መኪና ውስጥ ነበር ትቼ የመጣሁት እያለ ውሀም እንካም የሚያገለግል ከሆነ ብላል። ያነበው ያን ወረቀት አውጥቶ እንግዲህ ገና የምን ወረቀት ነው ስትል ነበረ ወይዘሮ ማርታ ማለት ነው። አይኔ በሶወርድ ኮ ወደ ታች ስማን ነው ዳጣላ መጣ ሲሄድ እንግሊዘኛ የሚጠቅም ወረቀት ከሆነ ብዬ ነው፣ እንግሊዘኛ ነው። በማለት ወረቀቱን እንትን ይላል ማንበብ፣ ወረቀቶችን ለሁለት የተቀደዱትን እየገጣጠመ ይገኛል ማለት ነው። የዚህ ጊዜ ያየችውን ማመን አቃታት ወይዘሮ ማርታ፣ እንዲህ ያ ወረቀት ከሰማይ ነው ከምድር ከየት መጣ? ብላ በድንጋጤ ሁላቸውም ተፋጠጡ። እንግዲህ አቶ ደረጀም እንድቀጥ እያለ ገና ወረቀቱን ገጣጥሞት እንድፊታቸውን ሲያዩ በጣም ተቀይሮ እዚህ ላይ ነበረ ሊያልቅ ወይዘሮ ማርታ ፊት ሁሉ ተቀያየረ ሁሉም ዳጣም ስታይ ሁላቸውም እየተደነጋገጡ ስለነበር ደረጀ ግራ የገባው ግራ የተጋባው ደረጀም ወረቀቱን ይዞ እዝ ላይ ነበረ ሊያልቅ ናቻለው ማለት ነው ለነበረን ቆይታ እናመሰግናለን ቀጣይ ፓርት ምን ይፈጠራል የሚለውን አብረን ምና ይሆናል ለቤቶ አድ ሲዩናችሁ ላይክ সাবስክራይብ አድርጉ ভাই